ሽልማቱ ድምፃዊ ማሞ መንገሻ ከመኖሪያው ግቢ ወጥቶ አስፋልቱ ዳር የተጎለተችው ላዳ አጠገብ ሲደርስ ወደ ጋቢናው ጎንበስ ብሎ ፈገግ አለ። የላዳው ሾፌር በልምድ የዚህን ፈገግታ ትርጉም ያውቀዋል። ዛሬም እንደ ልማድህ በዱቤ እንዳደርስ ፈልገህ ከሆነ እልም ያለ ጦርነቱስ እንገባለን አለ ሾፌሩ መነኝ፣ ማሞ መለሰ። ይህ የመጨረሻው ዱቤ ነው፣ ከዚህ በኋላ አይቸግረኝም። ከዚህ በኋላ እንዴት ነው የማይቸግርህ? እባክህ ከሀገር ልትወጣ አስብሃል፣ ወይስ ራስህን ልትገድል ወስነሃል? የሰው ልጅ በሕይወት እስካለ ድረስ መቀየሩ አይቀርም አለ ማሞ። እኔ አንዳንዴ ሳስበው ምን ግርም እንደሚለኝ ታውቃለህ? ለምድር ማሙያ የተፈጠርክ ነህ ብዬ እንዳያሳስብ ምድር ከሞላች ቆየች። የዚህ አገር ብዙ ሰው ይቸግሯል፣ ግን ሁሉም በችግሩ መጠን ነው የሚኖረው። አንተ ግን የድሃ ቅምጥል ተበድሮ እቁብ ይጥል እንዲሉ በባዶ ኪስህ በላዳና በራይድ መንቀባረር ያምርሃል። ማሞ በቃል ምላሽ በመስጠት ፋንታ ከለበሰው ኮት የብብት ኪስ ውስጥ ካርድ መዞ አውጥቶ ለሾፌሩ ዘረጋለት። በካርዱ ላይ የሚከተለው ቃል ሰፍሯል። ለድምፃዊ ማሞ መንገሻ በነጠላ ዜማ ዘርፍ የዓመቱ ምርጥ ድምፃዊ ተሸላሚ ሆነው ስለተመረጡ በተጠቀሰው ቀንና ሰዓት በብሔራዊ ቲያትር በመገኘት የተዘጋጀልዎትን ሽልማት እንዲቀበሉ በማክበር እንጋብዛለን። ባለዳዳው ከዚህ በኋላ ማሞን በዱቤ ላለማጓጓዝ ምሎ ወስኖ ነበር። የሽልማቱን ጥሪ ካነበበ በኋላ ግን ትንሽ አመነታ። ሽልማቱ ምንድን ነው ሲል ጠየቀ። እንጃ፣ ገንዘብ፣ አፓርታማ ወይም መኪና ይሆናል ብዬ ነው የማስበው። መኪና ከሸለሙኝ ለስድስት ወር ያክል በነጻ በራይድ ትሰራበታለ። ሾፌሩ እጁን ወደ ራሱ ልኮ ከመላጣው ላይ ፉዬ ገላ የመሰለች ትራፊ ጸጉሩ እንዳበስ አድርጎ በረጅሙ ተነፈሰና፣ ጎበዝ ነህ። አልፎ አልፎ ብታናድደኝም ትልቁ ቦታ ላይ እንደምደርስ ድሮም ቀልቤ ነግረኝ ነበር። እንዳለመታደል ሆኖ እኔ ዘመኑን ዘፋኞች ዘፈን አላዳምጥም፣ ያንተንም ነጠላ ዜማ የማዳመጥ እድሉ አልገጠመኝም። ግን ስትናገር ራሱ ድምፅህ የጆሮ ጸጉር ያረግፋል። በዚህ ድምፅ እንኳን ዱቤ ልጄን ለጋብቻ ብትጠይቅ እምቢ ብል አይመስለኝም። አይዞህ ትልልቅ ሰዎች ያሰቡበት እስኪደርሱ ትልልቅ ችግር እንደሚገጥማቸው የታወቀ ነው። እስኪያልፍ ያልፋል አይደል የሚባለው። ኤሌክትሪክን የፈለሰፈው ሰውዬ ማን ነበረ? ማህተመ ጋንዲ የላምባ መግዣ እንኳን እያጣ ከጎረቤቱ ጋር አንድ ጧፍ በፈረቃ ይጠቀሙ እንደነበር በታሪክ ይነገራል። ማሞ በሾፌሩ ዲስኩር ልቡ ተነካ። አንተ ባለ ውለታ ነህ። የሚገርምህ ለሽልማቱ ባዘጋጀሁት ንግግር ላይ ከፈጣሪና ከእናቴ ቀጥዬ የማመሰግነው አንተን ነው አለና ያልተጻፈ ንግግሩን ከኪሱ የሚያወጣ ይመስል እጁን ወደ ብብቱ አቅጣጫ ሰደደ። ነገሩን አልኮ እንጂ እኔማ በነጻ የመሸምኘት ኃላፊነት አለብኝ። የዛሬን ቀን እንደ ሰርግ ቁጠረው አለ ሹፌሩ። ማሞ የላዳውን በር ከፍቶ ከገባ በኋላ ወንበሩ ላይ የተከመረውን ባዶ የላስቲክ ጠርሙስ ክምር ገፋ አድርጎ ተቀመጠ። ጋቢና ውስጥ ካለው ቴፕ ውስጥ አንድ በማንዶሊን ያበደ ሙዚቃ ይፈልቃል። አምብሳ ጋማውን ቢያኩቲ ይደማል ወይ ጋሽ ማሙድ ደግሞ አሁን ጋማውን አከ እንድናረጋግጥ ፈልጎ ነው ሲል በልቡ ተቼ። ማሞ፣ ቅር ካላለህ አንድ ጥያቄ ለጠይቅህ፣ ባለ ላዳው ነበር። ጠይቀኝ፣ አለ ማሞ። የለበስከውን ሱፍ ከየት ነው የገዛኸው? አጠያየቁ ሙሉ ሱፍ የመግዛት አቅም ካለህ ለምን ታክሲ በዱ ቤት ትጠቀማለህ የሚል ይዘት ነበረው። ገዝቼው አይደለም፣ አንድ ላውንደሪ ቤት ያለው ወዳጅ አበርክቶልኝ ነው ሲል መለሰ ማሙ። አበርክቶልኝ ነው ስትል ማለቴ? ያሳጠቡትን ልብስ ሳይሰበስቡ የሚሞቱ የላውንደሪው ደንበኞች ጥቂት አይደሉም። እና ባለላውንደሪ ወዳጄ የሟቾች ልብስ ሱቁን ከሚያጣበብ የታጠበበትን ዋጋ ከፍዬ እንደወስድ ይፈቅድልኛል። ማሞ ወደ አዳራሹ ሲደርስ አዳራሹ ከአፍ እስከ ሰደፍ ሞልቶ ነበር። የፕሮግራሙ አስተናባሪዎች ወስደው ከፊት አስቀመጡት። በመጨረሻ የፕሮግራሙ መሪ የማሞን ስም ጠራ። ማሞ ከወንበሩ ተነስቶ ወደ መድረኩ አቅጣጫ ለመራመድ ሲቃጣ፣ የፕሮግራሙ መሪ ማሞን ወደ መድረኩ ከመጥራታችን በፊት ለዚህ ሽልማት እውን መሆን ከፍተኛ ድጋፍ ያደረጉ ስፖንሰሮቻችን እናስታውቃለን ብሎ ጀመረ። ጌዲ የሆነ ሪል ስቴት ለድርጅታችን ቢሮ እንደሚሰጥልን ቃል ስለገባ እናመሰግናለን። ጠንበለል ቢራ አንድ ሚሊዮን ብር ስላበረከተልን ደስታችን ወደር የለውም። እባካችሁ ጭብጨባ ያንሳል፣ ሞራል ጭብጨባው አዳራሹን ነቀነቀው። የፕሮግራሙ መሪ ዝርዝር ውስጥ ያልተጠቀሰ የንግድ ድርጅት የለም። ማሞ በቆመበት እግሮቹ ሊክዱት ሲያንገራግሩ ተሰማው። ከዚህ በኋላ ሁለት ሌጋ ከቆም ዊልቸር እንጂ መኪና ያስፈልገኝም ብሎ አሰበ። ከቆይታ በኋላ ሁለት ቆነጃጅት ሴቶች አጅበው ወደ መድረኩ ወሰዱት። ከመድረኩ ጫፍ እስከ ሸላሚው ድረስ ያለው ርቀት አገር አቋራጭ ሆነበት። መሸለሚያው ላይ ሲደርስ ሁለት የክለብ ዘበኛ የሚያካክሉ ወጠምሻዎች የብረት ሙቀጫ የሚያስንቅ ዋንጫ መዳፉ ላይ ያስቀመጡለት። ወደ ወንበሩ ሲመለስ ጋዜጠኞች አንገቱን በየማዕዘኑ እየጠመዘዙ የካሜራ ብርሃን ነሰነሱበት። የፕሮግራም መሪው ሌሎችን ተሸላሚዎች አንድ በአንድ መጥራት ቀጠለ። በአዳራሹ ውስጥ ካሉት ታዳሚዎች መካከል ዘጠና በመቶ ተሸላሚዎች ሳሆኑ አይቀሩም። ማሞ የመዳፉ መስመሮች እስኪደበዝዙ ሲያጨበጭብ ቆየ። የመድረኩ ወከባ በረድ ሲል አንድ ዘፋኝ መድረኩ ላይ ወጥቶ እንደ ድንገተኛ ዝናብ ገበያ መበትን በሚችል ድምፅ መዝፈን ጀመረ። ዘፈኑ እኔሳ አባብዬ ዋሲ ጥበቃ የሚለው የግርማ ተፈራ ዘፈን ነው። ማሞ ዘፋኙን ያውቀዋል። አባቱ በልጅነቱ በከዘራ በፈነከተው ጊዜ ግንባሩ ላይ የታተመው የናይኪ ምልክት ያለው ጠባሳ ዛሬ ድረስ አልደበዘዝም። ማሞ ግብዝ ብሎ ተመተመና ዋንጫውን እንደ ግንድ ጉማጅ ትከሻው ላይ ጋደም አድርጎ ከአዳራሹ መሰስ ብሎ ወጣ። ትንሽ እንደተራመደ የቤትና የጓዳ እቃዎችን የሚሸጥ ሱቅ ተመለከተ። ይህንን ስንት ገዛኛለህ? አለው ባለሱቁን። ምንድን ነው አለ? ባለሱቁ ሽልማቱ ላይ አፍጥጦ የተሸለምኩት ዋንጫ ነው። ይህማ ዋንጫ ሊሆን አይችልም። ታዲያ ምንድን ነው? አለማሞ የተሸከመውን ሽልማት እንደገና እየቃኘ እንጃ፣ ይህን እጣን ማጨሻ ይመስላል። ይህን ድንባሲ ነው እንዴ የሸለመ? ባለ ሱቁ ዘለግ ያለ ሳቅሳቀ እሺ ስንት ትገዛኛለህ? ማሞ በቅጡ በማይሰማ ድምፅ ቀጠለ። በነጻ ብሰጠኝ ሰጠኝ ንክቻ አላደርገውም። የቦታ ይዝብኛል። ባለ ሱቁ ዋንጫውን እንደገና እንደገና ፈገግ ብሎ ከቃኘ በኋላ ለምን ጅም ቤት አትሞክረውም? ባለ እጀታ ዳምቤል ነው ብለህ ልትሸጥላቸው ትችላለህ። ከጥቂት ደቂቃ በኋላ ማሞ ራሱን የሞላ ሚኒባስ ውስጥ አገኘው። ወያላው ትከሻውን ሲነካው ቀና አለ። ዠለስ አለው። ወያላው ማሞን ቁልቁል እያየው አቤት፣ ለእቃው ትከፍያለሽ።